ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አባቶች ወደ ሀገር እንዲገቡ መፈቀዱን የኢፌዴሪ መንግሥት ኮሚኒኬሽን አገልግሎት አስታውቋል። ተቋሙ የሰጠው መግለጫ ቃል በቃል እንደሚከተሉ ይነበባል። በኢፌዴሪ የመንግሥት ኮሚኒኬሽን አገልግሎት መንግሥት አገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ሲል መግለጫው ይጀምራል። ከዚህ በፊት አንዳንድ ወገኖች በፈጠሩ ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሦስት አባቶች ሁኔታዎች መመቻቸታቸውን መንግሥት ያሳውቃል ይላል መግለጫው። አገራዊ ተቋማት ለሀገረ መንግሥት ግንባታ ያላቸውን የላቀ ሚና መንግሥት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግሥት የመሪነቱን ሚና መጫወቱ ይታወሳል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሀገር ግንባታ የነበራትን እና የሚኖራትን ሚና በመገንዘብ መንግሥት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህ አቋሙም ይቀጥላል ይላል የመንግሥት ኮሚዩኒኬሽን አገልግሎት መግለጫ። እንደ መግለጫው ይህን ያልተረዱ አንዳንድ አካላት ችግሮችን ፈጥሮ የነበረ ቢሆንም እንኳን መንግሥት ለቤተ ክርስቲያኒቷና ለምዕመኗ ሲል በሆደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያኒቷን አስተዋጽኦ የሚመለከት ነው ይላል መንግሥት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሔ መንገድ መሆኑ ታይቷል ይላል። ስለዚህም ሲኖዶሱ መንግሥት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሠረት ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተርና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀው ሁሉ እንደሚያደርግ ይገልጣል። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚያዝያ 24 2017 ሲል መግለጫውን ይቋጫል። ቀሲስ ኤፍሬም እሸቴ ጉዳዩን አስመልክቶ ሐሳባቸውን እንዲገልጸዋል። በመንግሥት ኮሚኒኬሽን አገልግሎት በኩል ይፋ የተደረገው መረጃ መንግሥት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል በሂደቱም ተቀራርቦ ለመነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል ይላል። ውሳኔው ጥሩና አበረታች ነው። ለሀገር ሰላምና አንድነት የሚረባው እንዲህ ያለው ሆደ ሰፊነት ነው። ብፁዓን አባቶቻችን በግንቦቱ ርክበ ካህናት የቅዱስ ሲኖዶስ ምላተ ጉባኤ ላይ መገኘታቸው ትልቅ ነገር ነው። ብፁዕ አቡነ ጴጥሮስም ጀምረውት ወደ ነበረው የቅዱስ ሲኖዶስ ዋና ጸሐፊነት ኃላፊነታቸው መመለሳቸው ይበል ያሰኛል። ከዚህ በታች ያለው ጽሁፍ እነዚህን ብፁዓን አባቶች የዜግነት ጉዳይ ምክንያት ተደርጎ በታገዱበት ወቅት ተግባሩ ምንም ሃይማኖታዊ መሠረት የሌለው መሆኑን በመቃወም ያቀረብነው ሐተታ ነበር ይሉናል ቀሲስ። ስለ ዜግነትና ክርስቲያናዊ አባትነት አንዳንድ ምልከታዎች እንደወረደ በቀሲሴ ፍሬ ምሸቴ የኢትዮጵያ ቤተ ክርስቲያን የኢትዮጵያውያን ብቻ ቤተ ክርስቲያን አይደለችም። መሰረቷን ለመናገር ነገረ ስብከቷንና ታሪካዊ መነሻ ሰፍሯን ለመግለጽ ወይም ለአስተዳደራዊ ጉዳዮች ካልሆነ በስተቀር ቤተ ክርስቲያናችንን በዜግነት መቀንበብ ብዙ ነገር ሃይማኖታዊ ጉዳዮችን ያናጋብናል። አንደኛ የክርስትና አባልነት ሀብተወልድና ስመ ክርስትና በማግኘት የምንካፈለው ሰማያዊ ዜግነት እንጂ በፓስፖርት በመታወቂያና በስጋ ልደት የምናገኘው አባልነት አይደለም። ጃንደረባው መንፈስ ቅዱስ ባዘዘው በቅዱስ ፊልጶስ አንድምታ ካመነ በኋላ ወዲያውኑ ተጠምቆ ክርስቲያን ሆኗል። በዜግነቱ ኢትዮጵያዊ የሆነ ሐዋርያ አልፈለገም። ተስዓቱ ቅዱሳን ኢትዮጵያን ሀገራቸው፣ ሕዝቡን፣ ወገናቸው ምድሩን የቅዱስ አካላቸው ማረፊያ ሲያደርጉ ወየው በሰው ሀገር ቀረን አላሉም። ሰው ቦታን ይቀድሳል፣ ቦታ ሰውን ይቀድሳል የሚለውን ትምህርት በሕይወታቸው አሳይተውን አልፏል። ምድርና ሞላዋ ለእግዚአብሔር ናትና እንዲል መዝሙር 23 የረገጡት ምድር ሁሉ ሀገራቸው ምድራቸው መሆኑን ኖሮ ታሳይተውናል። ሁለተኛ በውጭ ሀገር ወይም በዝርወት ያለችው የኢትዮጵያ ቤተ ክርስቲያን በዜግነት ኢትዮጵያዊ የሆነውንም ያልሆነውንም ትልድ ኢትዮጵያዊ በማገልገል ላይ ትገኛለች። በጉዳዩ ላይ የተሰራ ጥራት ባይኖርም ከተሞክሮ ለመናገር እንደሚቻለው በዜግነት ኢትዮጵያውያን የሆኑት ምእመናን በዝርወት በመወለድም ሆነ ዜግነት በመቀየር የሚኖሩበት ሀገር ዜጋ ከሆኑ ክርስቲያኖች በቁጥር ሊያንሱ የሚችሉበት እድል ሰፊ ነው። ይሁን እንጂ ዋናው ጉዳይ የሰማዩ መንግሥት ዜግነትና የሃይማኖት ቤተሰብነት በመሆኑ የሰዎች ዜግነት ጥያቄ ሆነ አያውቅም። ይሁንና አባቶችን በዜግነት የመመራመሩ ጉዳይ ከተስፋፋ በውጭ አገር ያለችው ቤተ ክርስቲያን ላይም ጥላውን አያጠላም ብሎ ማሰብ የዋህነት ነው። በሌሎች አገሮች ቤተ እምነቶች የሃይማኖት መሪዎች እንዲህ ያለ አጣብቂኝ ውስጥ እንዲገቡ ሲደረጉ አልተመለከትንም። የአንድ ነጥብ ሁለት ቢሊዮን ሮማ ካቶሊካውያን ፖፓ ወይም አባት አርጀንቲናዊ ናቸው። ከእርሳቸው የሚቀድሙት ጀርመናዊ ናቸው። ከዚያ በፊት የነበሩት ጆን ፖል ዳግማዊ ፖላንዳዊ ነበሩ። መቀመጫቸው ቫቲካን፣ ሀገሩም ቫቲካን ነው። በአፍሪካ የተለያዩ ሀገሮች የሚያገለግሉ አባቶች አሏቸው። ዜግነታቸው አፍሪካዊ ያለ መሆኑ ይታወቃል። በሀገራችንም ቢሆን የተለያየ ዜግነት ያላቸው የቤተ እምነት ኃላፊዎች እንዳሉ ለማወቅ ነብይ መሆን አይጠይቅም። የዜግነትን ካርድ በኢትዮጵያ ቤተክርስቲያን መሪዎች ላይ ብቻ መምዘዝ ሚዛናዊነት የተጎደለው ብቻ ሳይሆን ሌላ አባዕድ ተልዕኮ ያለው መሆኑን ያሳያል። በዚሁ አጋጣሚ ጥርት ባለ ሁኔታ ማብራሪያ ሊሰጥበት የሚገባ ጉዳይ ላንሳ። ቤተ ክርስቲያናችን በዜግነት ኢትዮጵያዊ መሆን አባት ብቻ ነው መመራት ያለባት የሚል አመለካከት ከየት የመጣ ነው? ዛሬ በውጭ ዓለም የተወለዱ ልጆቻችን ለአበው ክብር ለጵጵስና ቢበቁ ሀገር ውስጥ ተወልዶ ባለማደጋቸው ከክህነት አገልግሎት ሊከለከሉ ነውን? በምን መስፈርት? በማን ቀኖና? አንደኛውኑ የኦሪት ክህነት ልናስመስለው ነውን? ለአንድ ነገድ ብቻ ተለይቶ የሚሰጥ ይህ ጉዳይ ሌላ ቋንቋ ከሚናገሩ ከካሪቢያን ሀገሮች ከአፍሪካ አውሮፓና አሜሪካ ምዕመናኖቻችን ጆሮ ተጣሞ ቢደርስ መሰናከያ መሆናችን አይደለምን? አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁና እንዳለ ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክት ምዕራፍ 3 ቁጥር 28 ላይ ይህ የተባለው ለከንቱ ነውን? ቀሲስ ኤፍሬም ሸቴ ፌብራሪ 6 2024